ጨረቃዎች እንግዲህ ዛሬ መጥተዋል ማለት ነው፣ በሌላ ቤት ቢሆንም ትለያላችሁ እኮ እናንተ ማበረታታት ያለባችሁን ጠንቅቃችሁ ታውቃላችሁና በጣም በጣም ማለት ነው፣ ቡራ ደግሞ ለሀይሚ ያለው ቦታ ጨረቃዎች በሌላ ቤት መጥተዋል ማለት ነው። ብሩክ በሀሰን ቤት መጥተዋል እንዲሁም ደግሞ አሜሩ በሚል በጓደኛው ቤት መጥቷል ማለት ነው። እና ዛሬ ብሩክ የሚገርም ቪዲዮ ነው የሰራው ከሀይሚ ጋርም እንዲሁም ደግሞ በሀሰን ቤትም ተገንቶ ማለት ነው። ብሩክ ግን ትለያለሁ የምሬን ነው የምለው፣ እና የጓደኝነትን ጥግ አሳይቷል። እንዲሁም ደግሞ ስለ ሀይሚ ያለውን ቦታም ያለውን ፍቅርም እንግዲህ ከአንድ አመት የተሰራ ከአንድ አመት በፊት የተሰራን ቪዲዮ በማስታወስ ዛሬ ይመልሷል ለሀይሚ ሲልም ማለት ነው። እና የምር ብሩክ ለሀይሚ ያለው ቦታና የጓደኝነትን ጥግ ነው ያሳየ ዛሬ የሰራው ቪዲዮ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? አለን ሰላማችሁ? ዛ በያላችሁበት እያልኮኝ እያልኩኝ እንግዲህ መጥቻለሁ ማለት ነው። እንግዲህ ዛሬ ያው ቡራ በሀሰን ቤት ተከስቷል ማለት ነው። እንግዲህ ስለ ሀሰን ከመናገሬ በፊት ከዚህ በፊት ታውቃላችሁ ማለት በብሩክና በሀይሚ መሀል፣ እንዲሁም አሁን ላይ ደግሞ በሀሰንና በማሄ መሀል ገብታ እንግዲህ ህይወታቸውን ምስቅል ቅልቅል አድርገው አሁን ላይ ጫፍ ላይ ደርሰዋልና ሮዚ ማለት ነው። እና ይገርማል የምር ብሩክን ዛሬ የመጨረሻ መልስ ነው የሰጠው። የብሩክ ሰሞኑን እየሰጠ ያለው መልስ በጣም ሚገርም ነው። የምር ነው ምላችሁና ለሀይሚ ያለው ቦታ ለሀይሚ ያለውን የፍቅር ጥግ እያሳየ ይገኛል። በትናንቱ ቪዲዮ አይታችኋል። ዛሬ ራሱ በተሰራው ቪዲዮ አሚሩ በሚባል እንግዲህ ለሀይሚ ስል ነው ይሄን ማደርገው ብሎ ማለት ነው እና በተለይ ደግሞ ዛሬ ለሀስ በሀሰን ቤት ተገንቶ ሀሰንን በመምከር ለማሄ ማድረግ ያለበትን ነገር ሲናገር ለ ለሀይሚዬ ምን ያህል ቦታ እንዳለው ወይም ብሩክ ለሌሎች ሴቶች የሚያደርገው ክብር እንዴት ነው? ጥግ ድረስ ነውና፣ ታዲያ እሱ ለሴት ልጅ እንዲህ አይነት ክብር ካለው ሀይሚዬ፣ ድለኛ መሆኗንና ለሀይሚ ምን ያህል ክብር እንዳለው ያየንበት ቪዲዮ ነው። በሀሰን ቤት ማለት ነው። ያ ማለት ምንድን ነው እንግዲህ፣ ታውቃላችሁ፣ ሀሰን ቡታጅራ ነው ያለው ከማሂ ጋር ተጋጭተዋል ማለት ነው። እንግዲህ የተጋጩት በሮዚ ምክንያት ነው። እውነት ለመናገር ማሂ ትክክል ናት ብዬ ነው የማስበው። ምክንያቱም በቃ የእኛንም የብሩክንም እና የብሩክና የሀይሚን ህይወት በጥብቅሽ አሁን ደግሞ ሰላም እየኖርን እያለን ምን ፈለገች ነው የመጣሽ? እኔ አልፈልግም ብላለች ማለት ነው። እንግዲህ ሮዚ ይቅርታ ጠይቃ ነበር የመጣችው። ይቅርታ ኮ አንድ ቀን ሁለት ቀን አይበቃም እንዴ? ለምን ትመላለሳለች? አሁን ዛሬ ብሩክ የሰጠው መልስ ማለት ነው፣ የምሬን ነው ምላችሁ፣ በጣም በጣም ነው የማከብረው፣ ማደንቅ ቡራን ማለት ነው። በቃ ከኛም ህይወት ከነማሂም ህይወት እንደት ወጣ ነው የተናገረው ማለት ነው። በቃ አስፈላጊ አይደለም ነው ያለው። ትክክል ነው። እንደዚህ ነው በቃ እንከታርጉ መናገር ማለት ነው። አሁን ሀሰን ሁልጊዜ ግዜ በመጣሽ ቁጥር መቀበል የለብም ምክንያቱም ሰላም እያገኛችሁ አይደለም ማለት ነው። አሁን እኔ እዚህ ጋር ወሲን ጠልቻት ይገልጥላቸው የለብኝም ግን ደግሞ በምትናገራቸው ንግግሮች ይሄው ማሂና ሀሰን ተጣሉ ማለት ነው። ቅመማና ቡራስ ማለት ነው በጫው ነው እንግዲህ እየተከላገሉ ማለት ነውና ይቅር ይበለኝ እኔ እንደዚህ ስል ማለት ነው። ማለት በቃ በምትሰራችሁ ፕራንኮች የሚያስጠላ ነውና በብሩክ ዛሬ የተናገረውን አይታችሁ ይቻላል ማለት ሮዚ ስላደረገችው ነገር እኔ ቅርታ አድርጌላታለሁ። ሁሉን ነገር ትቻለሁ። መናገር ሁላ ብዙ መናገር ችል ነበር፣ ግን እንግዲህ ጊዜ ማላባከል ለማለት ፈልጎ ነው ባጭሩና፣ ብዙ ማለት እችላለሁ። ለሮዚ ለሰራችው ስራ ትክክል አይደለችም። በኔና በሀይሚ ያረገችው ትክክል አይደለም። በተለይ ሀይሚ ጓደኛዋ ናት። አሁንም ደግሞ በማህ እያደረገች ያለችው ትክክል አይደለችም። አሁንም በቃ ከተወሰነ ጊዜ ወዲህ ህይወታችን ሰላማት ሆነ ያለ ከሁላችንም ህይወት ትውጣ ብሏል። ብሩክ ማለት ነው እና ትክክል ነው። የምር ትክክል ነው። በቃ ብሩክ ማለት ነው። ያው ማሂም ትክክል ናት። ሀሰን መረዳት አለበት፣ ማሂን ማለት ነው እና እንግዲህ ማሂ ደግሞ ወደ እናቷ ለተር ነው። ወደ እናቷ መሄዷን ደግሞ ያው ሁሉም ሰው ይደግፋል። ከእናት በላይ ምንም ነውና ብሩክም እንግዲህ እንደተናገረው ሰምታችሁታል። በቃ ትሄድ ግን ተመልሳ እንድትመጣ እናወራበታለን ብሏል። በዚሁ አጋጣሚ ማሂና የሀሰን ያላቸው የፍቅር ሁኔታ ታይቷል ማለት ነው። ምክንያቱም ማሂ የመጨረሻ ነው ተጨናንቀ ያለችው እንዴት እንደምትወደው እንዴት ስፍስፍ ብለ እንደምትወደው ብሩክ ተናግሯል ማለት ነው እና በቃ ያላቸው ፍቅር ብሩክ ሲናገር ደስ ይላል። የምሬን ነው ምላችሁ እና በዚያው አጋጣሚ እንግዲህ ይዋደዳሉ ከሁለታቸው ማለት ነው በጣም ነው የሚዋደዱትና። እንዴት ልበላችሁ? በቃ ማሄ በጣም ነው የምትወደው፣ በጣም ነው የምታስብለት ለሀሰን ማለት ነው። ሀሰንም እንደዘው ግን ደግሞ ሀሰን ማለት ሕይወት ግን መበጥበጥ የለብንም። በቃ ማሄ አይሆንም ካለች ሕይወታችን ይበላሻል ካለች መስማት አለብ። እየው ለማስታረቅ ብሎ ነበር ግን እኮ መደጋገም አልነበረበትም ማለት ነው። እና ብሩክ በዚሁ አጋጣሚ ማለት ነው አንደኛ የጓደኝነትን ጥግ ጠርቶ ለምን ሳት ነገር የመጣህ አሁን ወደ ቡታጅራ መመለስ አለብህ፣ ሀይሚን ወደ አዲስ አበባ መመለስ አለብህ ብሎ በጣም በጣም እንዴት ነው የመከረውን ምክር ሰምታችሁታል አደለ ማለት በቃ ሀሰን ምንድን ነው ያለ ሴቶች እንደኛ ይረዱንም ነበር ያለ። ና ብሩክ ግን በቃ የፈለገ ብትበደል የፈለገ እንኳን ማሄ ብታጠፋ፣ አንተ ችለህ ነገሮችን ማስተካከል አለብህ። ማሄ ተናዳ በምታደርጋቸው ነገሮች አንተ ነገሮችን ማበላሸት የለብህ ማስተካከል አለብህ። ለምን የምትወደውን ሰው ማጣት የለብን ብሎ ጥግ ድረስ ነው የመከረው። ና ታዲያ እንዲህ ብሎ ጥግ ድረስ ለሀሰን ሲመክረው ብሩክ ለሴት ልጅ ያለውን ክብር መገመት አያዳግትም። የምሬን ነው የምላችሁ፣ የምሬን በቃ ማለት እኔ በምን አይነት ቃል አጋንኔ ብናገር ነው ስለ ብሩክ ማለት ነው። እና በቃ ጨዋ ስነ ስርዓት እያያችሁ ነው ሰሞኑን አይደል? ለሀይሚ ያለው ክብር፣ እንክብካቤ፣ ስነ ስርዓት እንዴት ነው! በሃይማኖታቸው የማይደራደሩ የበዓል የስግደት እያያችሁ ነው። ሁሉን ነገር ሁሉን ነገር አሟልቶ የሰጠው ውራ ማለት ነው። የምሬን ነው የምላችሁ እና እንግዲህ ሀይሚም በቃ ቆንጅዬ ተገናኝተዋል። በቃ አይደለም በቃ ምን ልበላችሁ? እና ብቻ ፈጣሪ እኔ ምን ልበል? ለቁም ነገር ያብቃቸው። እናት አባታቸው ደግሞ ረጅም እድሜ ሰጥቷቸው የእነሱን ቁም ነገር ለማየት ያብቃቸው እላለሁ። እና በጣም ማለት ነው ቃል የለኝም ለብሩክ ማለት ነው እና እንግዲህ ሲቀጥል ደግሞ ማለት ነው እና ብሩክ እና ሀይሚ በሌላ ቤት አሚሩ በሚባል ቻናል ተገኝተዋል ማለት ነው። ይህን ቻናል ሁላችሁም ሰብስክራይብ እንድታደርጉ ቡራ በትህትና ጠይቋል ማለት ነው። ባለ በሌላችሁ ሰብስክራይብ አድርጉት። የምር ሰብስክራይብ የምታረጉበት ምክንያት አለ ማለት ነው። አንደኛ ይሄ ልጅ ማለት ነው እና በመጀመሪያ ቡራ ከአንድ አመት በፊት ሀይሚን ማለት በአብርሽ ቤት ሀይሚ ፕራንክ ተደርጋ ነበር። እና አብርሽ ነው ፕራንክ ያስደረጋት። እና ወይኔ በጣም ነው የሚያስቅ። እና ያንን ቪዲዮ ማለት ነው እና አንድ ዓመት አልፎታል እና ያንን ለመመለስ ብሎ እንግዲህ አስቡት በቃ ብሩክ ማለት ነው በሀይሚ የመጣበት መቼም ለምን አንድ ሺ አመት አይሆንም ይመልሳል ማለት ነው። ምን አይነት መከታ ባል ነው ሀይሚ ያለሽ፣ የምሬን ነው ምለው እና በቃ ምን ልበል ቃል የለኝም እና እሱን ለመመለስም እና እና ደግሞ ቁም ነገር ሊሰራ ነው ሄደው። ያ ማለት ልጁ ቻናል ከከፈተ አይቲንክ አንድ ወር ይሆነዋል እና እና ብርሽን ቪዲዮ ሰርተውለታል። በቃ ማለት ልጁ መታገዝ ያለበት ልጅ ነው። አንደኛ ከቡታጅራ ነው ያለ። እና በቡታጅራ የሚኖሩ አቅመ ደካሞችን ጎዳና ላይ ያሉትን የሚረዳ ማለት ነው። ከምንም በላይ የሚያስደስተኝ ነገር ቢኖር በቃል አደለ የተራበን የሚያበላ የሚያለብስና ለምን ውሃ አይሆንም? በቃ ውሃ ማለት ነው። ውሃ ራሱ እኮ ገዝቶ መስጠት ትልቅነት ነውእና ይሄ ልጅ ደግሞ እንደ አይነት ስራዎችን ይሳተፋል ተብሏል። አሚሩ የሚባለው ልጅና ስለዚህ ሁላችሁም አበረታቱት። በሀይሚና በቡራ ስም ተለምናችኋል ማለት ነው የምር በቃ ታሳፍሩናም ተብላችኋል። ስለዚህ ሁላችሁም ሰብስክራይብ አድርጉት። ከዚህ በፊት አንድ ሁለት ቪዲዮ ተሰርቷል ና ዛሬ ሀይሚ በጣም ነው ያሰቃይ ያሰቃየችው ወደ ከውራጋ ማለት ነው እና በጣም ነው ያሳዝነኝ የምር ማለት ከጉል በቃ ይቅርታ ጠይቅ ተብሎ እንግዲህ ይቅርታ ሊጠይቅ ነበር። እና እሷ ይቅርታ ስትጠይቅ ከጉልበቷ ደፋ ድፊት ትብሎ ሊጠይቅ ሲል ማለት ነው። እና ሀይሚም እየደነገጠች ነበር፣ እየከበዳት ነበር። ማለት ሀይሚ ፕራንክ መሆኑን ታውቃለች ው ልጁ ደግሞ በቃ በማርያም ይቅርታ አድርግ ብሎ ከጉልበቷ ሲደፋ እንዲደፋ አልፈለገችም። ለምን በቃ አላደለም ፕራንክ መሆኑን ስለምታወቅ ማለት ነው እና ብሩክ ያለውን እንግዲህ ለሀይሚ ያለውን በቃ በዚሁ አጋጣሚ ማለት ነው ሀይሚን ጫፏን እንዳትነኳት ኢቭን እንኳን ከባድ ፕራንክ የሚያደርጋት ሰው ቢኖር ብሩክ እንደሚመልስላችሁ እጥፍ አድርጎ ማወቅ መቻል አለባችሁ። ስለዚህ ጥጋችሁን የያዙ ነው ማለት ነው እና በጣም ትልቅ መልእክት አለው ይሄ ፕራንክ ራሱ ማለት ነው። በሀይሚ ዙሪያ የሚመጣ ኢቭን እንኳን ጓደኞቿ ትል እንዴት ነው ከባድ ፕራንክ ቢያደርጓት ብሩክ እጥፍ አድርጎ እንደሚመልስ ከአንድ ዓመት በፊት የተሰራ ፕራንክ ነው ይሄ እንግዲህ ማለት ነው ማለት ነው እና ይገርማል። ብሩክ ግን የምር በጣም ማለት ነው እና እንግዲህ ከሀይሚ ጋር ሀይሚም እንግዲህ ትለያለች ከብሩጋ መታ ልጁ እንዲያድግ ብላ ሰብስክራይብ እያደርጉት ብላ እንግዲህ አብረው ነው የመጡት እና ልጁን ለማበረታታት ነው። ጨረቃዎች ይለያሉ በዚህ ደግሞ አይታሙም። ሰውን ማበረታታት አዲስ ቻናል መክፋት የምር በጣም ጨረቃዎች ማለት ነው እና ስለዚህ ሁላችሁም ቤተሰብ አድርጉት። ልጁ እንግዲህ ከዚህ በፊት እነ አብርሽም እነማርክ ቪዲዮ ሰርተውለታል። እንዲሁም ሁለተኛ ቪዲዮ ላይታችሁ ከሆነ እነማርክ እና አብርሽ ስልክ ገዝተው ሰጥተውት ማለት ስልክ የለውም ነበር፣ የሚቀርጽበት ስልክ የለውም ነበር እና በጓደኞቹ ስልክ ነበር እየቀረጸ ቪዲዮ ለመስራት ሲሞክር የነበረው ግን ስልክ ገዝተው ስለሰጡት አሁን መስራት ይችላል ማለት ነው። ስለዚህ በአጠቃላይ መታገዝ መረዳት የሚፈልግ ልጅ ነው ና ስለዚህ ሁላችሁም ቤተሰብ አድርጉት። በሀይሚና በቦራ በጨረቃ ቤተሰቦች ቦራ ብሏል እና ቤተሰብ አድርጉት ማለት ነው። እና በጣም ጎበዝ ልጅ ነው። በጣም ማለት ነው እና እኔ ባለ